ቶዶክስ አይደለም። እኔ ኦርቶዶክስ ነኝ። እሱ ኦርቶዶክስ አይደለም። ልጠይቅ መጠየቅ እችላለሁ። እኔን እኔ አሁን ኡስታዙ አንድ ቋንቋ ስለሆነ በአንድ መጽሐፍ ስለምናምን መቼም እንግባባለን። የት እኔ አሁን የገባሁት አንተ ጋር ለመነጋገር ሳይሆን እሱ ጋር የገባሁት፣ ይቻላል። ገባህ አይደል

ኃጢአት ነው የተሳሳተ ትምህርት ብለህ የምታምነው? እ እንድታጋለጥ እንድል እየሰጠሁህ ነው። ስላሴ የሚባል እምነት የለም ብለህ ነው አይደለም የምታምነው አንተ? እኔ በመጽሐፉ አዎ፣ በመጽሐፉ አዎ፣ መጽሐፉ የሚለው ይሄ ነው። እኔም ሁሌም ከመጽሐፉ ጋር የተሳሳተ ትምህርት ከሚከተሉ ድርጅቶች ለማጋለጥ ዝግጁ ነኝ። ይሄ ነገር ግን ኃጢአት ነው ወይ ነው ለሞት የሚያበቃ ለመገዳደል የሚያበቃ ነው ወይ? ኢትዮጵያ ላይ ይሄ ነገር እንዴት ጠባብ አስተሳሰብ ይፈጠራሉ። እስከሆነ ለእኔ ድል አልሰጣችሁኝማ እንዴ ወንድሜ። ይኸውልህ የእኔ ወንድሜ ምን አለ መሰለህ፣ አሁን ሁሱ እስልምና ላይ ነው ያለኸው። እዛ ጋር ደግሞ ፎ የሚባል ሰው ክርስቲያን ነኝ ብሎ መሀመድን ቀኑን ሙሉ ሲሳደብ ይውላል። እናንተም እዚህ ጋር ደግሞ ስለ ኢየሱስ ያልሆነ ነገር ታወራላችሁ። ፕሮቴስታንቱም እንደዛው ምንድን ነው ቆይ የሚያባላ ነው? የየራሳችንን የየራሳችንን ትምህርት ለምንድን ነው ለሚከተላችሁ ሰው አንዴ አንዴ አባት ወላ ደስ የሚል ንግግር እውነታውን እኮ ታውቃላችሁ። እፎይ እዚያ ሆኖ ይሳደባል አለ። እናንተ ደግሞ ስለ ክርስቶስ ያልሆነን ትምህርት ታስተምራላችሁ አለ። ስድብ እንደሆነ በደንብ ታውቃላችሁ። አንድ ልጨርስ፣ ስድብ እንደሆነ በደንብ ታውቃላችሁ። መሐመድን ይሳደባል። ከዚህ በፊትም አንድ ልጅ መጥቶ እኔ እንደከፈለኩ እንደ ፎቁ ልሳደብ ይችላለሁ እያለ ተናግሯል። ታስታውስ ተሳዳቢ እንደሆነ ውስጣቸው ያውቃል። ደስ የሚለው ነገር እኔን ግን ተሳደብ የሚል ቃል ተውና ይሄንን ምን አለ ያልሆነ ትምህርት ቦታቸው ያለ ርላ እኛ እንደማንሳደብ ታውቃላችሁ። ተሳዳቢ እንደሆኑ በደንብ ታውቃላችሁ። ይህን ይችን በቃ ተሊክ ለማድረግ ነው። ኮሜንት ላስተ በዚ ችለነበረ ላይ መቀጠል ትችላለህ። እኛ ጋር ይ ያልሆነ ትምህርት የምትለው ካልተስማማችሁ በዚያ ላይ ሀሳብ ማንሳት ትችላለህ። እኔ ስለ ክርስቶስ ነብይ ነው ብዬ አስተምራለሁ መጽሐፍ ቅዱስ ነብይ ነው ስለሚል ኢየሱስ ክርስቶስ ሰው ነው ሰው እንደሆነ ስለተናገረ እኔ ሰው ነው ብዬ አስተምራለሁ። ኢየሱስ ክርስቶስ መለእክተኛ ነው፣ መለእክተኛ ነው ብሎ በርካታ ቦታ መጽሐፍ ቅዱስ ላይ ተናግሯል። ይህን ትንስላለ እኔ ክርስቶስን አላሳደብም። እኔ ክርስቶስን አልሳደብም። ክርስቶስን ክርስቶስ ብሳደብ ከእስልምና አወጣለሁ። ይሄ ስለ ይሄ እምነቴ ስለሆነ እወጣለሁ። አይ ክርስቲያኖች እዚህ ስለሆናችሁ ሳይሆን ከእምነታችን መሰረት አንዱ ስለሆነ ነው፣ ክርስቶስን እንደ መልእክተኛ አድርጎ እንደ ነብይ አድርጎ መቀበል። እርሱ እንደ መልእክተኛነት ነው የካደ ሰው ነብይነቱ የካደ ሰው ከእስልምና ይወጣል። ከእስልምና ከእምነት መሰረቶች መካከል ምንድነው አልኢማን ቢረሱል የሚል ነው። በመልእክተኞች ለመልእክተኛነት ማመን ነው። መሲሁ ደግሞ መልእክተኛ ነው። እንደ መልእክተኛ አክብረን መቀበል ግዴታ አለብን እኛ አላህ በቁርአን ላይ። መንመሲመላ ሱል ይላል መሲሁ ከእርሱ በፊት እንዳለፉት መልክተኞች አንድ መልክተኛ ነው ብሎ። እኛ ገብርኤልን እናከብራለን። ገብርኤልን ቢሳደብ አንድ ሙስሊም ከእስልምና ይወጣል። ሚካኤልን እናከብራለን። ሚካኤልን ቢሳደብ አንድ ሙስሊም ከእስልምና ይወጣል። እነዚህም የተከበሩ መላእክቶች ናቸው። የአምላክን ትእዛዝ የሚፈጽሙ ናቸው። አምላክን የማያመጹ ናቸው። እነዚህን መላእክቶች መውደድና ማክበር ግዴታ ነው። እነርሱን የካደው ወይም ደግሞ እነርሱን የጠላ ሰው ከእስልምና ይወጣል። አላህ ቃል በቃል ይህን በቁርአን ላይ ይናገራል።

መላእክትን ሆነ ነቢያትን መሲሆንም የፈጠረን አንድ አምላክ ብቻ እኔ ማለት ነው። ወንድሜ ሀሳብ አይ እንደ ሀሳብ ኔ ወንድሜ፣ ይኸውልህ አንተ ሙስሊም ነህ፣ በእምነትህ ያመን ከሆን ታምናለህ ማለት ምንም የሚጻፍም ምንም። አንተ የተቀበልከውን ነገር አንተ ነህ የምትጠየቅበት። እኔ ኦርቶዶክስ ነኝ ወንድሜ። መጀመሪያ ተመርጬም አልተወለድኩም ስፈጠር ኦርቶዶክሱን፣ ሙስሊሙን፣ ፕሮቴስታንቱን ቡዲዝም እምነት ተከታይ ሁን ተብዬ ተመርጦ አይደለም ወደዚህ ዓለም የመጣሁት። አለ የቀረበልኝ ነገር አለ። ለሁላችንም ለዚች ምድር የቀረበ ማለት መጽሐፍ ቅዱስ ቀርቧል፣ ቁርአን ቀርቧል በየቋንቋው ማለት ነው። አይምሮ ካለን ሁላችንም ያንን ከፍተን መሄድ ወዳለብን እንሄዳለን። አሁን እኮ እየተያያዘ ያለው እንደ ተቋም እንደ ሃይማኖት ተቋም ልክ በዚህ በቲክቶክ ሚዲያ የሚሆን በምናምን ነገር ሰው ይዞ ለመሄድ ማለት የሆነ የዓለማዊ ነገር የገንዘብ የምና ማለት ሰው ከኦርቶዶክስ ማስወጣት ከእስልምና፣ አንዴ ከእስልምና ወደ ክርስትና ማምጣት በጣም እኮ የሚደብር አሁን ብሽሽቅ እኮ ነው የተያዘው። ይሄ ነገር ደግሞ እኛ ቤት ገና ዛሬ ምናልባት መታ ሊሆን እኔ በሱ ላይ ወለ ሰዎች የተሳሳተ ትምህርቶችን ማጋለጥ ግዴታም አለባቸው። ሁሉም ሃይማኖት ላይ በተለይ በመጽሐፍ ቅዱስም ግዴታ አለበት፣ በቁርአንም ግዴታ ሊኖርበት ይችላል። የተሳሳተ ትምህርትን በእውቀት በማስረጃ መመለስ መመላለስ ነው እንጂ መናናቅና መሰዳደብ ለመገዳደል መፎካከር አያስፈልግም እንጂ ላላወቀው በውርስ በውርስ ለያዘው ሃይማኖቶች ለማያውቀው ሰው ይሄ እኮ እንደዚህ እንደዚህ ነው ብሎ ማስረዳት ምንም ችግር የለውም። ኃጢአትም አይደለም፣ ግዴታችንም ነው። ክርስትናውም ያስገድዳል። ክርስትናው ያላወቀ አስተምር፣ ሂድ አስተምር ነው። የተሳሳተውን ትምህርት አጋልጥ ነው። ስለዚህ ይህንን መከላከል ሳይሆን የተሳሳተ እንትኖችን ድምፅ ይታፍ ነው። ላስት ላይ ጥያቄ አለህ። ጥያቄ ካለህ ወደ ጥያቄ ነህ። ላስት ላይ ሰላም እንዴት ነው? አዎ ሰላም ሰላም ነው። ጥያቄ አንድ ነው እና ጥያቄ አንዴት ነው ልቀጥል? ቀጥል ቀጥል። ቁራን ለስንት አመት ነው የወረደው? ሀያ ሶስት አመት ሀያ ሶስት አመት ነው። ማለት ሀያ ሶስት አመት ነቢነቱን ከተቀበለ ጀምሮ እስከሚሞት ድረስ ነው ወይስ እንደሱ? ማለት ቢያንስ በዛን ታይም ቁርአን የሚወርድበት ታይም የሆነ ያደረገው ያሳየው ታምር ምናምን አለ? እናሳየ እነሱ መልካም አብዱልከሪም ወይ አቡከር ይመቻቸዋል ለማውጣት። አንዳቸው አላቸው ታምን ለውጣልክ ታምር ነብስ ማ ስለመሰረት ታምር አውጣለት። ጨረቃ እንደከፈሉ አሳየው ጨረቃን የሚያክል ግዙፍ ነገር የመካ ሰዎች ይህን ተአምር ጠይቀው አድርገውላቸዋል። ሰአለ አህል መካ ረሱሉ ላ ስለ ላ ሰለም አን ዩሪያሁም አያ ፈአራሁ ምን ሽቃቅ ልቀመር። የመካ ሰዎች ሙሐመድ ሆይ አንተ እንደ እውነት እንደምትለው ነብይ ከሆንክ ከአምላክ ዘንድ ለመሆነ የሚያረጋግጥ ተአምር ሰርተ አሳየን አሏቸው። ወደም ነቢያችን ስለ ላ ሌ ስለም ጨረቃ ለ ሁለት ክፍለው አሳዩቸው። በማስረጃ እናሳያቸው መንገርህ አብትከሪ የብዙ ላይ ሪ ያለ የተናገሩበት ነው። እናሳያቸው ቡኻሪ ሶስት ሺ ስድስት መቶ ሰላሳ ሰባት